ስብከቱ ስራ አስኪያጆች፣ የሰበካ ጉባኤ ተወካዮች፣ አጠቃላይ የዚህ ታሪካዊ ጉባኤ ተሳታፊዎች በሙሉ እንኳን ለአርባ አራተኛው አጠቃላይ የሰበካ መንፈሳዊ ጉባኤ በሰላም አደረሳችሁ አደረሰን እያልኩኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምሥራቅ ሐረርጌ ሀገረ ስብከት የ2017 በጀት ዓመት የስራ አፈጻጸም ሪፖርት ቀደም ሲል ከመነበረ ፓትርያርክ ጠቅላይ ጽሕፈት ቤት በተላለፈው መመሪያ መሰረት ከበጀት ዓመቱ የቅጽ ፎርማት ጋር የሀገረ ስብከቱን አጠቃላይ ስራ ክንውን የልማት እንቅስቃሴ አስመልክቶ በመጠይቁ መሰረት በወቅቱ በተሰጠን የጊዜ ሰሌዳ ያቀረበ ሲሆን ነገር ግን ካቀረብነው ሪፖርት በጥቂቱ ለማቅረብ እወዳለው። አንደኛ፣ የብፁ አቡነ ኒቆዲሞስ ሐዋርያ ጉዞን አስመልክቶ ብፁ አባታችን አቡነ ኒቆዲሞስ የሀገረ ስብከታችን ሊቀ ጳጳስ በ2017 ዓ.ም በጀት ዓመት ደከመኝ ሰለች ሳይሉ ከከተማ እስከ ገጠር ባለችው ቅድስት ቤተ ክርስቲያን ለትራንስፖርት እንኳን ምቹ ባልሆኑ እጅግ በጣም ፈታኝ የሆኑ ሁኔታዎችን በመቋቋም መኪና በማይደርስባቸው ቦታዎች በእግር ተጉዘው በመድረስ በየገጠሩ የሚገኙትን ምዕመናን ቃለ እግዚአብሔርን በማስተማርና በማጽናናት ቃለ ቡራኬ በመስጠት አባታዊና ሐዋርያዊ አገልግሎት ሲፈጽሙ ቆይተዋል። በበጀት ዓመቱ የሕዝብ አደባባይ በዓላት ለሚከበሩ የመስቀል ደመራ፣ የጥምቀትና የቃና ዘገሊላ በዓላት በመገኘት ስርዓቱን መርተው ትምህርተ ወንጌል እና ቃለ ምዕዳን ሰጥተዋል። ብፁዕ አባታችን አቡነ ኒቆዲሞስ በሐረረሰ ከተማ በሚገኙ አድባራትና ገዳማት በየክብረ በዓላቱ ላይ በመገኘት ቃለ ምዕዳን እና ቡራኬ ሰጥተዋል። እንዲሁም በታላቁ ዐቢይ ጾምና በጾመ ፍልሰታ በእያንዳንዱ ቀናት በየአብያተ ክርስቲያናቱ በመገኘት ቅዳሴውን በመምራት የእግዚአብሔርን ቃል በማስተማር አባታዊ ቡራኬ ሰጥተዋል። በሀገረ ስብከታችን በሚገኙ በተለያዩ ወረዳዎች ውስጥ ከሀያ በላይ አብያተ ክርስቲያናት ባደረጉት ሐዋርያዊ ጉዞ የአብያተ ክርስቲያናቱ መንፈሳዊ አገልግሎት፣ አስተዳደራዊና ልማታዊ ስራዎችን በመጎብኘት ተገቢውን ትምህርተ ወንጌል በማስተማር አባታዊ ቡራኬና ቃለ በረከት ሰጥተዋል። በባቢሌና ጉርስም ወረዳ በቤተ ክህነት ስር በምትገኘው የባቢሌ ደብረ ምጥማቅ ቅዱስ ማርቆስ ቤተ ክርስቲያን ባሉ የሰንበት ትምህርት ቤት ወጣት አባላት መካከል የተፈጠረውን አለመግባባት ብፁዕነታቸው የሀገረ ስብከቱ ልዑካን በማስከተል ቦታው ድረስ ተገኝተው እጅግ ጥበብ በተሞላበት መንገድ ችግሩን ፈትተው በሰላም አገልግሎታቸው እንዲቀጥሉ አድርገዋል። በስድስት አብያተ ክርስቲያናት ላይ የተሰሩ ልማታዊ ስራዎችን በአርከው መርቀው ስራ አስጀምረዋል። በአዲስ ግንባታ የተሰራውን የፉርዳ ደብረ ራማ ቅዱስ አማኑኤል ህንፃ ቤተ ክርስቲያንና ሙሉ እድሳት የተደረገለትን የዓለማያ ደብረ መንከዳት ቅዱስ ማርቆስ ህንፃ ቤተክርስቲያን በአርከው ቅዳሴ ቤታቸውን አክብረዋል። በጉብኝታቸውም ወቅት በጋራ ሙለታ ወረዳ ስር ለሚገኘው ላንያ ደብረ ሰላም ቅዱስ አማኑኤል ቤተ ክርስቲያን ሀያ ዘመናዊ የንብ ቆፎዎችን ገዝተው በማበርከት በልማታዊ ስራቸው እንዲነቃቁ አድርገዋል። በሀገረ ስብከቱ ፈለጋ ይምሮ ካህናት ማሰልጠኛና የአብነት ትምህርት ቤት ለሚማሩ 16 የአብነት ተማሪዎች ተመሳሳይ የሆነ ነጠላ አልባሳት ገዝተው በመስጠት ተማሪዎቹ ትምህርታቸውን ጠንክረው እንዲማሩ የማበረታታት ስራ ሰርተዋል። የገጠሪቱን ቤተክርስቲያን በገቢ ለመደገፍ ሀገረ ስብከቱ እየሰራ ላለው ጂ ፕላስ ፎር ህንፃ ግንባታ የ50 ሺ ብር ድጋፍ አድርገዋል። ከርዕሰ ከተማው ጀምሮ እስከ ገጠር ድረስ በሚሄዱባቸው አብያተ ክርስቲያናት በበጀት ዓመቱ ብቻ ከብር 200 ሺ ብር በላይ ከራሳቸው ወጪ በማድረግ የገንዘብ ድጋፍ አድርገዋል። በዚህ አጋጣሚ በመጽሔቱ ላይ የተመዘገበው 40 ሺ ብር ተብሎ የህትመት ስህተት ስላለው እንዲስተካከልልኝ በዚህ አጋጣሚ በአክብሮት ጠይቃለሁ። በመጨረሻም ብፁዕነታቸው ውሉደ ክህነትን ለማፍራት በበጀት ዓመቱ ለ98 የአብነት ተማሪዎች የድቁና ማዕረግ ለ9 ዲያቆናት የቅስና ማዕረግና እንዲሁም አንድ የቁምስና ማዕረግ ሰጥተዋል። ሁለተኛ ስብከተ ወንጌል ማስፋፋትና ማጠናከር በተመለከተ ሀገረ ስብከታችን ለስብከተ ወንጌል መስፋፋት ትልቁን ትኩረት በመስጠት በበጀት ዓመቱ ሁለት ጊዜ ማለትም በጥር ወር እና በሚያዚያ ወር ከአርባ በላይ ሰባኪያን ወንጌልና ከአስር ያላነሱ ዘማሪያንን በተመረጡ ሀያ በገጠር የሚገኙ አድባራትና ገዳማት ስምሪት በማድረግ ስብከት ወንጌልን ተደራሽ ከማድረግ አንጻር አመርቂ ስራ ተሰርቷል። በርዕሰ ከተማው አድባራት እና ገዳማት የሚገኙትን የስብከት ወንጌል ኃላፊዎች በኅዳር ወር 2017 ዓም በአንድ ላይ በመሰብሰብ ቤተ ክርስቲያኒቱን ማዕከል ያደረገ ጊዜውን እና ወቅቱን የዋጀ የስብከት ወንጌል አገልግሎት እንዲፈጸም ግንዛቤ በመስጠት እና የስራ አቅጣጫ በማስቀመጥ የተቀናጀ ስራ መስራት ተችሏል። በበጀት ዓመቱ ቤተ ክርስቲያን በቅርበት በሌለባቸው ስፍራዎች አምስት አዳዲስ የስብከት ኬላዎች ለማቋቋም በማቀድ ዕቅድ ተይዞ ከተያዘው እቅድ በላይ 17 የስብከት ኬላዎችን ማቋቋም ተችሏል። ስብከት ወንጌልን ተደራሽ ለማድረግ ታስቦ በተሰራው ስራ ከፕሮቴስታንት እምነት ተከታይ የነበሩ 80፣ ከእስልምና እምነት 39፣ በልዩ ልዩ ሱሶች ውስጥ የነበሩ 20፣ በድምሩ 139 ነፍሳት ወደ ቅድስት እናታቸው ቤተክርስቲያን እንዲመለሱ ተደርጓል። የሰንበት ትምህርት ቤት ማደራጃና ማስፋፋትን አስመልክቶ በሀገረ ስብከቱ ሥር የሚገኙ የሰንበት ትምህርት ቤቶችን ለማጠናከር በቅርብ በተያያዘው መሰረት በስርዓተ ትምህርት አተገባበር ዙሪያ የግንዛቤ ማስጨበጫ ከመጋቢት 20 እስከ 21 2017 ዓ.ም ሶስት መምህራን አሰልጣኞችን በመጋበዝ ስርዓተ ትምህርት አተገባበር፣ ወጣትነት እና መንፈሳዊ አገልግሎት፣ ወቅታዊ የቤተክርስቲያን ፈተና ወጣቶች እና የሰንበት ትምህርት ቤትን አስተምህሮ እና የቃለ ዓዋዲ ድርሻም የሚዲያ አጠቃቀም እና የጋራ ግንኙነት በሚሉ ርዕሶች ከርዕሰ ከተማውና ከገጠር ለተውጣጡ 66 የሰንበት ትምህርት ቤት ወጣቶች ግንዛቤ ተሰጥቷል። ስለ ስርዓተ ትምህርቱ ለአስተዳዳሪዎችና ለሰባክያነ ወንጌል ግንዛቤ መሰጠቱ አስፈላጊ መሆኑን በማመን በርዕሰ ከተማው ለሚገኙ ለዘጠኝ አስተዳዳሪዎችና ለ21 ሰባኪያን ወንጌል በመጋቢት ወር 2017 ም ግንዛቤ እንዲሰጥ ተደርጓል። ቀደም ሲል በመግቢያዬ እንደገለጽኩት ሁሉ በመልካም አስተዳደር የሰበካ ጉባኤ ማጠናከር፣ መንፈሳዊ የአብነት ትምህርትን ማጠናከር፣ ስለ ገዳማት አጠባበቅ አያያዝ፣ ሁሉን አቀፍ የልማት ስራዎችን ማስፋፋትና ማጠናከርን የቅርስ ደህንነት መጠበቅን የገንዘብና የንብረትን አስተዳደር መመሪያን ጠብቆ መሠራትን አስመልክቶ ሁሉን በሪፖርታችን ያቀረበ ስለሆነ በመጨረሻም በዘመኑ የዘመኑ የገቢና ወጪን ሂሳብ አስመልክቶ የ2017 በጀት ዓመት የመነበረ ፓትርያርክ ጠቅላይ ጽሕፈት ቤት 35 በመቶ 8 ሚሊየን 62138 ነጥብ 94 ሳንቲም ሲሆን ከባለፈው በጀት ዓመት የብር 1 ሚሊዮን 825027 ብር ነጥብ ከዜሮ አምስት ሳንቲም ብልጫ የሂሳቡ የሚያሳይ ስለሆነ ይህንኑ ገቢ ያደረግንበትን ደረሰኝ ብፁዕ አባታችን አቡነ ኒቆዲሞስ የምሥራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ለብፁዕ ዋና ጠቅላይ ስራ አስኪያጅ ደረሰኙን እንዲያስረክቡልኝ በታላቅ አክብሮት እጠይቃለሁ። አመሰግናለሁ።